ወይ ጠላሆ ወይ አልወደድኩ አላለችኝ፣ በመሃል አሰቃየችኝ እያማታች እያለ ነው ሰውየው። ንጉስዋ ማለት ነው ንግስተዋ፣ አልሸነፍ ብላለች። ወይን ድራማቸውን አላቆም ብለዋል። እሺ እኛ አትስሙን፣ እኛ ምክራችንም ይሁን ኮሜንታችንም አትስሙን። ፍትህ ለአራት ልጆች፣ የእውነት አራት ልጆች ብላችሁ ታረቆ ተው፣ ይበቃቸዋል። ለካ ዳኔ ምናልባት ሶሲ ለማስቀናት ከሆነስ እንደዚህ የሚለው አለች። ለካ አንቺን በተዘዋዋሪ ብሩኬን እያስቀናሽ ነው ማለት ነው። ዳኒ እንደዚ የሚጃጃለው ታግን ታይግን ቅመማ ታይታይታይ የምር እንደዚህ ማቀናናት፣ እንደዚህ አይደለም እንጂ ይህ ቅመማ ታይ በቃ ይበቃሻል። ዛሬም ነገሩን አላበረዳችሁትም፣ አላለቀም። እንዲህ ድራማችሁ እና ይበቃል። ቅመምዬ ይበቃል የምር ይህን አክል ሄዳችኋል። ይህን አክል ከሄዳችሁ በኋላ በቃ ማቆም አለባችሁ የምር እንዲህ ሰውን የሚነግራችሁን አሰሙም፣ እንዲ በመንጆሮዋችሁ እንደምሰሙ አላውቅም፣ እና ይደብራል እና ብቻ ይበቃል ባይ ነኝ። የምር በጣም ነው የሚደብረው የሚያስጠላው፣ እና ይበቃችኋል። ናፈቀን፣ የድርዋችሁን ናፈቀን የምር አሁን እንደዚህ ስታወራ እንደዚህ ሲያወራ እኮ የእውነት የሚመስላችሁ እኮ አላችሁ በጣም ማለት ነው እና ውሸታቸው ነው። ትላንትና ራሱ ሲያያት እንዴት እንደደነገጠ አይታችሁታል። ከሩቅ ስትመጣ ሲያያት የእውነቴ ነው ምላችሁ፣ ደግማችሁት ቪዲዮን የምሬ ነው ምላችሁ። በጣም ነው የደነገጠው እና ራሱ የሚያወራውን ቃላት ነው የጠፋው ማለት ትላንትና፣ ሁለቱም አወረራቸው ልክ አደለም። በዛን ታይም ስለ ሶሲ ማንሳት አልነበረበትም። ይሄ እሱ ነው እንደዚህ ሆቴል ልትሆን ያደረጋት ማለት ነው፣ እና ሁለቱም በማውራት አልተገባቡም ማለት ነው። እነኚህ ልጆች መች ነው በስላችሁ የበሰለ ቃላትን የምታወሩ? የምር ሁሌ ካሜራ ደቅናቸው እኔ ካሜራ ማኑ ማለት ነው። የምር ለምንድን ነው ካሜራ ከታርጉ የሚያወራቸው? ትናንትና የሀይሉ እና የቢኔ ካሜራ ማን የሆነ በጣም ናደነኩት። ስህተታቸውን እያረማቸው ነበረ እና አንዳንድ ካሜራዎች ካሜራማኖች በጣም ደስ የሚሉ እንደ ወንድም የሚያዩዋሉ፣ አንዳንድ ውስጥ ደግሞ ምን ያገባኝ ስራዬ ነው ብለው ነው የሚገልጹት። አሁን የእውነ ጨረቃዎች ባለ ካሜራማን የእውነት እንደ መቸገረኝነት ነው እየቀረጸ ያለው ማለት ነው።